ኢትዮጵያ የዘርፈ ብዙ ሀብት ባለቤት ሀገር ሆና ያለች ልጆቿ በስራ ባህል አለማደግ እጃቸው ተጠፍንጎ የድህነት ሎሌ ሆነው ኖረዋል። ስራ አጥነት እየፈጠረ ያለውን መጠነ ሰፊ ቀውስ ግምት ውስጥ በማስገባት መንግስት ስራ ፈጣሪ ዜጎችን በመደገፍ ስራ አጥነትና ድህነትን ሊቀርፍ ይገባል ይላሉ የስራ ፈጠራ ጥበብ አሰልጣኙ ዶክተር ወረታው በዛብህ በለጥታ አረቀኝ። ኢትዮጵያ ሰፊና ለም የእርሻ መሬት፣ ከፍተኛ መጠን ያለው የከርሰ ምድርና ገጸ ምድር ውሃ፣ ለግብርና ስራ ምቹ የሆነ የአየር ንብረት፣ ሰርቶ መለወጥ የሚችል ከፍተኛ የሰው ሀብት፣ እንዲሁም የጎብኝን ቀልብ ከሩቅ የሚጠሩ የመስብ ሀብት ያላት ሀገር ነች። ኢትዮጵያ እነዚህ ሁሉ ሀብቶች ይኖሯት እንጂ ልጆቿ ባላቸው ስራ ባህል ጠንክረው ባለመስራታቸው ተጠቃሚ መሆን አልቻሉም ይላሉ የስራ ፈጠራ አሰልጣኙ ዶክተር ወረተው በዛብህ። ኢትዮጵያ ያልተነካች ድንግል ሀገር ነች። ገና ምግቡ ለምን ከውጭ ይመጣል? ልብሱ ለምን ከውጭ ይመጣል? ይሄ ሁሉ ሚሊዮን ወጣት እያለ ለምንድነው እኛ ሸማች የሆን? ነው ክህሎቱ የለንም። ዘጠና በመቶ ይሄ ማለት እኔ ላደርገው ይገባል የሚለው ውስጣዊ ልህና ቆራጥነት፣ ለዚያ የሚያስፈልገውን ዝግጅት የማድረግ እልህ ነው የሌለን። እና ሸቀጥ ሲያራግፉብን ከነ ፌስቡክ ከነ ሶሻል ከነ ማህበራዊ ሚዲያ ደስተኞች ነን። እነሱ ጌም ይልካሉ፣ እኛ ስንጫወት እንውላለን። ጌም የሚልኩት እኮ እኛ ስራ እንዳንሰራ ፈዘን እንድንውልላቸው ጭምር ነው። ለምን ነገ ኢንቨስተር ሆነ ወደ እኛ አገር ይመጣሉ። ፌስቡክ እና ሶሻል ሚዲያ የምናሳደደው ዘበኛ እንሆናለን። የነሱ ሹፌርና ጉዳይ አስፈጻሚ እንሆናለን። እነሱ መቶ መሬቱ ላይ ኢንቨስት ያደርጋሉ። አበባ ወደ ሀገራቸው ይሸጣሉ። የምንማረው ለስም ሳይሆን ችግርን ለመፍታትና ጥበብን ለማዳበር ሊሆን እንደሚገባ የሚመክሩት የስራ ፈጠራ ጥበብ አሰልጣኙ ዶክተር ወረተው ብዙዎቹ የተማሩትን ትምህርት ለምንም ሳይጠቀሙበት የሚያልፍበት ሚስጥርም ይሄ እንደሆነ ይናገራሉ። እኔም ዶክትሬቱን እስኪዝ ድረስ ያላገኘው ትልቁ ጠፍቶ የነበረው ጥበብ ዶክትሬቱን የምትማረው ለምንድን ነው ዶክተር ሮቶ ብዬ ሳልጠይቀው ነው ዶክትሬቱን ይዤ የመጣሁት። እያንዳንዳችን የምንማረው ችግር ልንፈታ የያዝነው እውቀትና ሙያ ለአገልጋይነት ነው የምፈልገው ወይስ ለነፃነት ነው የምፈልገው? ትልቁ ጥያቄ እዚያ ላይ ነው። እኔ ለአገልጋይነት ነበር ዶክትሬቴን ይዤ የመጣሁት። ምንም አይደለም እኮ ማገልገል እኮ መቀደስ ነው። ግን ዘላለም አገልጋይ የሆነ ነፃነትህን ሳታስከብር ከሞትክ በዚች ምድር የመጣህበትን ስራ አልሰራህም ማለት ነው። እንጀራ ለማግኘት ብቻ ተቀጥረው እድሜያቸውን የሚጨርሱ ወገኖች አሉ የትምህርቱ አቅጣጫ የሰጠን የተቀጣሪነትን አሳሰብ ነው። እኔን እስከ ዶክትሬቱ ድረስ የሰጠኝ ሙሉ በሙሉ ተቀጥሮ ማገልገልን ነው። ነፃነትህን አስከብርበት ብሎ የነገረኝ አንድም መምህር አልነበሩም። አንድም እስከ ዶክትሬቱ ድረስ ተቀጥረህ ታገለግልበታለህ ነው። ለራሳችን በሚሆን መንገድ ልንወስደው ይገባናል። አሁን ግን የሥራ አጥነት ቁጥር መስፋፋት የሚፈጥረውን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ቀውስ ግምት ውስጥ በማስገባት መንግስት ስራ ፈጣሪ ወጣቶችን የሚያበረታታ ፖሊሲ ከመቅረጽ ባሻገር የሚደክሙና የሚሞክሩ ወጣቶችን ሊደግፍ እንደሚገባም ገልጸዋል። አድሎን ተሸክሞ የሚሄድ ቢሮክራትን ያስወግድ። ወጣቱ ሞክሮ እንዲወድቅ እንደገና እንዲሞክር ሞክሮ እንዲወድቅ እንደገና እንዲሞክር ቀለል ያደርገው ፖሊሲ እና ነጻ ሆነው ወጣ የሚንቀሳቀሱ ወጣቶችንም ያግዝ። በሱ መስመር ያላለፉ ወጣቶች ሁሉ አብዮተኞች አይደሉም ብሎ ማሰቡን ያስወግደው። በግል የሚጥሩ ሚሊዮን ወጣቶች አሉ። ሚዛኑን የጠበቀ አመለካከት ይኑረው መንግስት። ምክንያቱም የተሰጠው የህዝብ ገንዘብ ነው። በህዝብ ገንዘብ የእሱን ልጆች ብቻ የማገልገል አዝማሚያውን ማቆም አለበት መንግስት። በነፃ የሚንቀሳቀሱ ኢትዮጵያውያንን ሁሉ የማበረታት ግዴታ አለበት እና